የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆይታችኋል? ትላንትና ዕለተ አርብን በስግደት አሳልፈናል። እግዚአብሔር አምላካችን በስግደቱ በስቅለቱ ባርኮናል፣ ስሙ የተመሰገነውም። ዛሬ ቅድስት ቤተ ክርስቲያን እችኛዋን ቅዳሜ ቀዳም ስዑር ነው የምትላት። ቀዳም ስዑር ማለት የተሻረችው ቅዳሜ ማለት ነው። እቺ ዕለት ሶስት ስያሜዎች አሏት። አንደኛው ቀዳም ስዑር ወይም የተሻረችው ቅዳሜ፣ ሁለተኛዋ ለምለም ቅዳሜና ሶስተኛዋ ቅድስት ቅዳሜ ወይም ቅዱስ ቅዳሜ ተብሎ ይጠራል ማለት ነው። የመጀመሪያው የቀዳም ስዑርን ጉዳይ እናንሳ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ በሞቱ ሞታችንን ድል ካደረገ በኋላ ወደ መቃብር ወርዷል፣ ወደ ሲኦል ወርዷል። እንግዲህ ወደ በአዲስ መቃብር ዮሴፍና ኒቆዲሞስ ገንዘው ቀብረውታል። የተወደዳቸው እግዚአብሔር ለሱ ቤተሰቦች ከዚህ ጋር አያይዝኝ እንደ አንድ ነገር ብነግራችሁ ደስ ይለኛል። እኛ አሁን ቤተ ክርስቲያን ስንሄድ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ካልን በኋላ ቀኝና ግራውን እንሳለማለን እና ቀኝና ግራው የዮሴፍ እና የኒቆዲሞስ ምሳሌ ነው። በረከታቸው ይደርብን። እነዚህ ታላላቅ ቅዱሳን አባቶች ናቸው። ያው ኒቆዲሞስን በአብይ ጾምም ተምረነዋል በማታ የሚመጣ የአይሁድ ተማሪ የነበረ በኋላ ሐዲስ ኪዳን ገብቶት ከእግዚአብሔር ጋር አብሮ የሆነ እግዚአብሔርን ያገለገለ ነው። ያው ዮሴፍንም እናውቃለን። እንግዲህ በነዚህ ታሪኮች ላይ ስንመጣ ጌታችን በመቃብር ከወረደ በኋላ እችን ቅዳሜ እንግዲህ ቤተክርስቲያን 52 ሳምንታት እንዳሉ በ36 በ365 ቀናት ውስጥ 52 ሳምንታት እንዳሉ ይታወቃል እያንዳንዱ ቀን 52 ጊዜ ይደርሳል ቅዳሜም እንደዛው 52 ጊዜ ትደርሳለች እና ከ52ቱ ቅዳሜዎች መካከል የተሻረችዋ ቅዳሜ እችኛዋ ቅዳሜ ነች ለምንድን ነው የተሻረችው ከተባለ ስለሚጾምባት ነው ጾም ይጾምባታል። አክፍሎት አለባት፣ ጾም አለባት። ጌታችን መድኃኒታችን ኢየሱስ ክርስቶስን ትንሣኤውን እስኪያዩ ድረስ በተለየ ሊቃውንት እንደሚናገሩት የአክፍሎትን ጉዳይ እመቤታችን እንደጀመረችው ይናገራሉ። ያው ጌታ ከተያዘ ጊዜ ጀምሮ እስከ ትንሣኤው እህል አልቀመሱም። በጌታ ዙሪያ የነበሩና እመቤታችን አንደኛው ነች፣ ሐዋርያትም እንደዛው። ስለዚህ ይሄን ቀን ተሽሯል ማለት ነው። የሚጾምበት ነው። ጌታችን ወደ ሲኦል ወርዶ ሲኦልን በርብሯል፣ ስጋው ግን በመቃብር አለ እና ተስፋ የምናደርገው ትንሣኤ እስኪበሰርልን ድረስ በትንሣኤ ወተንሳ እግዚአብሔር ከመዘንቅ አምነዋም የሚለው እስኪሰበክ ድረስ ሁላችንም በምን ውስጥ እንቆያለን ማለት ነው? በጾም ውስጥ እንቆማ እንቆያለን ማለት ነው። ስለዚህ ጾም ስለሆነ በየትኛውም የሰንበት ዕለታት እኛ በቤተ ክርስቲያን የአብይ ጾም እንኳን ቢሆን የጥሉላት ምግብ አንበላም እንጂ ከቅዳሴ በኋላ እህል መቅመስ የተለመደ ነው። በዚህ በቀዳም ስዑር ግን ኦልሬዲ የተሻረ ቅዳሜ ተብሎ የሚታሰብ ነው። በጾሙ ምክንያት ማለት ነው። ያው አክፍሎትንም አብሮ አያይዞ አባቶች ያነሳሉ። አክፍሎትም ከዛ ጊዜ የጀመረ ነው የጌታን መያዝ መንገላታት፣ መሞት ታሳቢ ተደርጎ እመቤታችንና ሐዋርያት የጾሙት ጾም አክፍሎት ስለሆነ ከዛ ጋር ተያይዞ እህልም የማይቀመስበት ነው ማለት ነው። ሌላኛው ለምለም ቅዳሜ የሚባለው ነው። እንግዲህ ይሄ ደግሞ ለምለም ቅዳሜ የሚባለው ቅዳሜ ሁላችሁም እንደምታውቁት ካህናቱ ለምዕመናን ለምለም ቀይጤማን ይዘው የሚያድሉበት ዕለት ነው። ወደ ቤተክርስቲያናችን ወደ የቤታችን ሲመጡ ዲያቆናቱ ቃጭል ወይም ቃለ አዋዲ እየመቱ ይመጣሉ። በዜማ ነው የሚመጡት፣ ገብረ ሰላመ በመስቀሉ ትንሳኤ ሁ አግዓዘ እያሉ እያዜሙ ነው የሚመጡት። እንግዲህ ሲመጡም ዲያብሎስ ታሰረ፣ ጌታ ተመረመረ፣ የምስራች እያሉ ይመጣሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን የነገረ መስቀሉን ጉዳይ መሰረት ተደርጎ ነው። በተለይ ካህናቱ ሲመጡ በአናታችን ወይም በጭንቅላታችን ላይ የምናስረው ቀጤማ የአክሊለ ሦክ ምልክት ነው እስከ ትንሣኤ ድረስ እናስረዋለን እስከ ትንሳኤው ድረስ እስኪበሰር ሁላችንም በጭንቅላታችን ላይ የምናስረው ነው። የቀጤማውን አመጣጥ ስንመለከት ግን ወደኋላ የአባታችን የኖህን ታሪክ እንመለከታለን። ምሳሌም አለው። አባታችን ኖህ እንግዲህ ምድር በጣም በኃጢአት በተጎሳቆለችበት ዘመን እግዚአብሔር ለኖህ መርከብ ስራ ብሎት በመርከቢቱ አማካኝነት ሶስት ልጆቹና ሚስቶቻቸው ራሱ ኖህና ሚስቱ ስምንት ነፍስ እንዲሁም ከሚበሉ ከማይበሉ ተብሎ ተለይቶ ከእንስሳቱ ተለይቶ በኖህ መርከብ ውስጥ ገብቷል። ኖህ በዛ መርከብ ውስጥ እንግዲህ የንፍር ውሃ ወይም የጥፋት ውሃ ወይም ማያህ ተብሎ የሚታወቀው መጥቶ ዓለምን፣ ምድርን ሲያጠፋ እነዛ ስምንት ነፍሳት ቀርተዋል። በመጨረሻ እግዚአብሔር ኖህን ወደ ምድር ሲመልሰው መልእክተኞች ልኮ ነበር። ኖህ አባታችን የመጀመሪያ ቁራ ነው የተላከው። እንደምታውቁት የቁራ መልእክተኛ የሚባል አለ። ተልኮ በዛው የሚቀር ሰው የቁራ መልእክተኛ ነው የሚባለው። ቁራ ወጣ፣ በዛው ጠፍቶ ቀረ። እንግዲህ የሞተውንም ምኑንም እያየ እዛው ቀረ። በኋላ ርግብ ተላከች። ርግብ ሄዳ አይታ መጀመሪያ ላይ ተመለሰች። በኋላ ሄዳ ደግሞ ቀጤማን ይዛ ተመልሳለች። ቀጤማን ይዛ በመለሷ ምክንያት ውሃው ጎደለ፣ እግዚአብሔር በምሕረት ተመለሰ። ምድር አሁን ማብቀል ጀመረች። የምስራች የሚል ቀጤማን ይዛ መታለች። በዚህ ምሳሌ እንግዲህ አሁንም አባቶች ወደ ቤቶቻችን ወደ መኖሪያችን ሲመጡ ምንድን ነው የሚሉት? የጥፋቱ ውሃ ጎደለላችሁ፣ የአዳም ኃጢአት ተደመሰሰላችሁ፣ በመስቀሉ ሰላምን አደረገላችሁ፣ ትንሣኤው ሊበሰር ነው፣ የምስራች የሚል ልክ እንደ ርግቧ ደስ ይበላችሁ እግዚአብሔር በምህረት የምድርን የኃጢአት የሞላ እንደ ማያ ተውጣ የነበረች አለምን አምላካችሁ እግዚአብሔር ጥንት አብሶውን በኃጢአት በአባት ኃጢአት በአባት ወንጀል የመጠየቅ ጉዳይ ቀረላችሁ፣ ትንሳኤው ተበሰረላችሁ የሚለውን የአባቶቻችን በየትንሣኤው ይህን እያስታወሱ ይመጣሉና ለምለም ቅዳሜ የምትባልበት ምክንያት ያ ነው። ሌላኛው ቅዱስ ቅዳሜ ነው የምትባለው። በዚህ በቅዱስ ቅዳሜ የምንመለከተው ነገር ምንድን ነው? ካህናቱ ለምእመናን ለምለም ቄጠማ ካደረሱ በኋላ በተለይ በዚህ የቅዱሱን ቀዳሜ ስናይ ቅዱስ የሆነው እግዚአብሔር በጥንተ ተፈጥሮ እንደምታውቁት ፍጥረታትን ሁሉ 22 ሥነ ፍጥረታትን ከፈጠረ በኋላ በቀዳሚት ነው ያረፈው። ቀዳሚትን ነው ማረፍ ያደርገው። ቀዳሚት ሰንበት የምትባለውም ለዛ ነው። እግዚአብሔር እሁድ ነው ሥነ ፍጥረትን መፍጠር የጀመረው፣ የጨረሰው የመጨረሻው ፍጥረት ደግሞ አዳም ነው እንደሚታወቀው። ስለዚህ አዳምን ፈጥሮ አከናውኖ ሁሉንም ጨረሰ፣ ሁሉንም አከናውኖ ጨረሰ። በዚህ ለአዳም ልጆች የተሰጠ ነገር ነበረ። ምንድን ነው? በቀዳሚ ሁልጊዜ ምን አድርጉ እረፉ ተብሏል። ማረፍ የእግዚአብሔርን ስራ በእግዚአብሔር ቀን ነው የምትባለው እና የእግዚአብሔር ቀን ትባላለች። ሰንበተ ክርስቲያንም ቀዳሚት ሰንበትም እና በዛ ነበሩ። እንግዲህ በዘመነ ሐዲስ ደግሞ የማዳኑን ስራ ሁሉ አከናውኖ ያረፈበት ነው። በጥንት በጥንተ ተፈጥሮ ምን አደረገ ምን በኦሪት ቀደም ብሎ በስነ ፍጥረት ገና ሲፈጠር አምላካችን እግዚአብሔር ስራውን ሁሉ ፈጥሮ ያረፈበት ነው። ዋይረፈ እግዚእ እምኩሉ ግብሩ የሚለው ማለት ነው። ከስራ ሁሉ ያረፈበት ቀዳሚትን ቀዳሚት ሰንበትን ነው። በሐዲስ ኪዳንም ስራዎቹን ሁሉ ጨርሶ የማዳኑን ነገር አከናውኖ በቀዳሚት አርፏልና እቺ ቅዳሜ ምን ትባላለች? ቅድስት ቅዳሜ፣ ቅዱስ ቅዳሜ ተብላ ትጠራለች። ስለዚህ የማዳኑ ስራ የተከናወነበት የመዳናችን ነገር የተበሰረበት ነው። ስለዚህ ነፍሳትም የዘላለም እረፍትን የወረሱበት ዕለት ስለሆነ ከሌሎች ዕለታት በተለየ እቺ ቅዳሜ ቅድስት ቅዳሜ ትባላለች። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ጠብቆን በጠብቆቱ ሳይለየን እጅግ የምንጓጓለትን ድንቁን የትንሣኤውን ዕለት እንዲያሳየን አምላካችን እግዚአብሔር ቅዱስ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር።